እግዚአብሔር ያጽናሽ። እንደው ድንግል እሱ አይነት ባል ያላችሁ ዲት የምልበልሽ እኔም አብሽሪ ብያት አለው። እጅ ደግሞ መሲ ነች፣ የብሬክስ ሚስት መሲሄ ነች። ፈራሁ ሽጎህቴ፣ እንዴት ላናግርሽ? ግራ ገባኝ። ምን ነው ማለት ይከብዳል። አላህ ይሶብርሽ ለማለት ራሱ ደውሎ በጣም ይከብዳል። ቤተሰብ እንግዲህ በጣም ያሳዝናል። ዜድም እንግዲህ ለጥፋለች ማለት ነው። ወረ ባልየው አለው በለኝ ማመን አቃተኝ ብላ ለጥፋለች። መሲ እንደምታዩት እንግዲህ ሆስፒታል ገብታለች ታማ ማለት ነው። በድንጋጤ ማመን አቃተኝ ብላ ለጥፋለች። መሲም ቴዲዋ ያንተ ሞት እኮ አምኖ መቀበል አቃተኝ ብላለች። መሲ ተጎድታለች። ባዘንድሮም የተጎዳች ናት። ሁለት ወንድሞቿን አታለች። ይህም ወንድሟ ነው ሶስተኛ ማጠቷ ነው። አዘን ተደራረበባት። በምን አንጀቷ። እንዲሁም ለመሲ ደግሞ ለዜዲ ጻፈችላት። ዜዲ የህቴዋ ፈራው እኮ እንዴ ብዬ ላናግርሽ። አሁ ያስፈራል። እንዲህ አይነት ግብዳ ሲወርድ ጊዜ እንዲህ ነው ማለት በጣም ይከብዳል፣ ያሳቅቃል። እግዚአብሔር ያጽናሽ ዜድ። መሲ እግዚአብሔር ይማርሽ መሲ። በዛባት አዘን። ለበጎ ነው ያማል ብስማ የሚወዱትን ማጣት ከምንም በላይ በምድር ላይ የቅጣት ቅጣት። የምትወዱትን ሰው ማጣት በጣም ከባድ ቅጣት ነው። ከምንም በላይ ገንዘብ ማጣት፣ ሌላ ነገር ማጣት ጥሩ ነው። እውነት የምትወዱትን ሰው ማጣት በምንም አትቋቋሙትም። እንግዲህ መሲ እንደምታዩት ሆስፒታል ገብታለች። አሟታል፣ አልቻለችም። አምኖ መቀበልም ይከብዳል፣ አይሚሯችሁንም ማሳምን ይከብዳል። በዛ ላይ ፕራንክ ቪዲዮ ሲያወራት ነበረ። ይሄ ከስምንት ቀን በፊት የተሰራው ቪዲዮ መሲ ጋር ደውሎ ነው ፕራንክ ሲያረጋት የነበረው። እረ ከባድ ነው። በምን በምን አንጀት እንቀበለው የእውነት እናት እግዜር ያጽናሽ፣ አባት እግዜር ያጽና። ግማሾች በሴት ነው ይላሉ፣ ግን ግማሹ በመጠጥ ነው ይባላል። እንግዲህ የትኛው እንደሆነ እግዚአብሔር አምላክ ነው የሚያውቀው። እንደሰማነው በመጠጥና በዛች በሴም ካርድ እንደሆነ ነው። ሌሎች ደግሞ በሴት ነው። ከመጀመሪያም ቂም አላቸው። እንግዲህ ቴዲ ባለትዳር ነው፣ ያውም የአንድ ልጅ አባት ነው። በሴት ነው የሚባለው ነገር አሳማኝ ሊሆን አይችልም። ይሄ ግን እኔ እንጃ። በጥቅም በገንዘብ ብቻ ነው እንደተባለው በሱ ቢሆን ትክክል። ይሄ ነው ይሄ ነው በራሴ ብሬክስም ይሄ ነው ከማለት ተቆጥቧል። አሯል። ልብን ብሏል። ያሳዝናል። ፍትህ ለቴዲ የቴዲ ገዳይ መያዝ አለበት አለበት ፍርዱን መቀበል አለበት። ሁላችንም ድምጽ መሆን አለብን ስለ ቴዲ የእውነት ነገርም ሌላ ወንድሞቻችን ስለሚደገሙ ይህን ነገር ፍትህ ማለት አለብን ሁላችንም ድምጻችን እናሰማ። በጣም ነው የሚያመው፣ በጣም ነው የሚከብደው። አምኖ ለመቀበልም ለሁሉም ነገር የእውነት ያማል። በስማ በዛ ላይ ለገንዘብ ለጥቅም ተብሎ ወንድምን ማጣት ከምንም በላይ ለመቀበልም ባልን ማጣት ባሏ የልጇ አባት እንዴ፣ እንዴት ይመን፣ እንዴት ይተማመን? ማንም ሰው አምኖ አይቀበልም። አይደለም እኔ የቤተሰብ እንኳን ይቅርና ማለት ነው። እዚህ ጋር የሚዲያ ሰው ባጠቃላይ አላመነም። አይታችሁ ከሆነ እስካሁን ድረስ እረ፣ ውሸት ነው የሚሉ ኮሜንቶች ይበዛሉ። አንዳንዶች ደግሞ ተውት፣ የሞተው ሞቷል እባካችሁ ያለውም እናት የአንድ ኮሜንት ሰው የሶስት ሰው ኮሜንቶች በአጠቃላይ የሚሉት የሞተው ሙቷል፣ ቴዲ አንዴ አልፏል፣ ይሄኛውም እንዳይሞት የዚህም እናት እንዳታለቅስ፣ የቴዲ እናት ታልቅሳለች፣ የዚህኛውም ልጅ እናት እንዳታለቅስ እባካችሁ አፉ በሉት የሚሉ ሰዎችም አሉ። እኔ ግን አፉ ሊባል ይገባል አይደለም። የሱ እናት አልቅሳለች፣ የዚህ እናት አታልቅስ የሚባል ነገር የለም። እንደዚህ ካልሆነ ደግሞ ቅጣቱ እና ስለዚህ እኔ እንደዛ ብለው ነገር የለም፣ ይቅር የሚባል ነገር የለም። በህጉ መሰረት መቀጣት አለበት። የገደል ይገደል ነው ይገደል፣ ቅጣቱን ይውሰድ እንጂ እሱ ሙቷልና አፉ በሉት የሚባል ነገር እኔ የሚሉ አይመስለኝም። ሌላ ወላጆች እንኳን ቢሉ የዜድ ሻትል ሚስቱ የልጁ አባት የልጇ አባትን አታ ሌላ ደግሞ ወንድም የተባለው በህይወት እንዲኖር ምትፈቅድ አይመስለኝም። ይሄንን ደግሞ እኔ በራሴ ሳስበው እንደዛ ብዙዎችም እያሉ ነው። መደበቅ የለበትም። አራርጦ አስክሬን ወደ ሀገር መግባት የለበትም። ለህግ አሳልፎ መሰጠት አለበት። እስካሁን እስከዚች ደቂቃ ድረስ ሰውየው እንዳልተያዘ እየተነገረ ነው። አልተያዘም፣ አልተሰጠም። ሆስፒታል ያሉትም አልተያዙም። ሆስፒታል ነው ያሉት የተወጉ ሌሎችም አሉ። ከባድ ነው። በጣም ነው የሚያሳዝነው። በጣም በቃ ለመስማት ሁሉ የሚሰቀጥጥ አማሟት ነው። ከማሟቱ ክፋት ደግሞ ዘመድ መሆኑ ከዘመድም ደግሞ ወንድም፣ ያጎት ልጅ መሆኑ በጣም ያማል። ባዕድ ሲሆን የባዕድ ነገር ገንዘብ ብትበሉ ምን ብትበሉ የባዳ ሲሆን ይሻላል። እንደዚህ የዘመድ ነገር ሲሆን ያማል። አሁን ኢትዮጵያ ያሉት ሰዎች ይገዳደላሉ። ለማየት ያብቃችሁ። ይሄ ነገር በፍርድ እዚህ ካልተሆነ ይሄ ልጅ እዚህ ጋር በህግ ካልተያዘ ይህ ገዳይ የቴዲ አባትና የዚህ ልጅ አባት ወንድማማቾች ናቸው። እነዛ ወንድማማቾች መገዳደላቸው አይቀርም። የቴዲም እናት አንድ ልጇን ነው ያጣችው። እንግዲህ መሲ እንዳያችኋት ልትቋቋም አልቻለችም፣ ሆስፒታል እስከ መግባት ድረስ ደርሳለች። ዜድ እንዴት ትሆን? መሲን እንኳን እንደዚህ ያደረጋት ይሄ ልጅ እኛን በሚዲያ የምናውቀውን እንዲህ ያቃጠለን ያንገበገበን፣ ወላጅና ሚስትን ደግሞ አስቧቸው ምናክል እንደሚያም ምን አክል እንደሚያቃጥል ይብሳል የእውነት ያሳዝናል መሲዬ እግዚአብሔር ያጽናሽ ጽናቱን ይስጥሽ ፈጣሪ ለወንድሞችሽም ነፍሳቸውን በአጸደ ገነት ያኑረው አይዞሽ እውነት መቃጠል ነው ያማል አይደለም መሲዬ እኔ እዚህ ጋር ነድጃለሁ በቴዲ አላቀውም በአካል እንደማንኛውም ሚዲያ ላይ ነው ያየሁት ግን ያማል እኔ በአብዛኛው በግፍ ለሚገደሉ ሰዎች በጣም ነው የሚያቃጥለኝ። እህቶቻችን በግፍ ወንድሞቻችን በግፍ እርስ በርስ በግፍ የሚገዳደሉበት በጣም ያስጠላል። ለምንድን ነው መሳሪያ የሚያዘው? ለምንድን ነው እንዲህ ስለታማ ነገር የሚያዘው በወንድም ላይ የሚሰነዘረው? ገንዘብም ከሆነ ምንም ከሆነ ሁሉ ነገር በምድር ላይ ያለ ነገር ሁሉ መፍትሄ ያገኛል። መፍትሄ የማይገኝለት የሰው ልጅ ህይወት ነው። አሁን ቴዲ አልፏል። ቴዲ መፍትሄ ይገኝ አይገኝም፣ ይመለሳል አይመለስም። ስለዚህ ህይወት አንዴ ካለፈች አትመለስም። ይሄን ነገር አስቡበት ወንድሞቻችን እባካችሁ። ለእናቶች ስትሉ ለእናቶቻችሁ ስትሉ ቢያንስ ይሄ ልጅ ገዳይ እናት አለው አባት አለው ለወላጆች ስትሉ፣ ምራክል ወላጅ እንደሚቃጠል በናፍቁት በስስት በዚህ ላይ ደግሞ ቴዲ እሱ ብቻ እንደሆነ ቤተሰቡን የሚረዳ አንድ ወንድ ልጅ እሱ ብቸኛ ልጅ እንደሆነ ቤት ውስጥ ሌላ ልጅ የላቸውም እየተባለ ነው። እህትም ያለው አይመስለኝም፣ የለውም ነው እየተባለ ያለው በአሁኑ ሰዓት ላይ። አንድ ልጅ ነው። አንድ ልጇን ስታጣ፣ ለእናቱ የሚረዳት በስደት ተንከራቶ አንድ እሱን አንድ አይኗን ሲያጠፉባት፣ እናት በምንም አይነት አትደራደርም። እርግጠኛ ነኝ እናትየውም ቢሆን ይሄ ልጅ እንዲገደል ነው የምትፈቅደው? የፈለገ ነገር ቢሆን፣ ለምን እንዴ? ልጇን እኮ ነው ያጣችሁ። ስለዚህ ህጉ በትክክል መስራት አለበት። በሳውዲ አረቢያ ህግ መተዳደር አለበት። የገደለ ይገደል ነው። የቴዲን ደም ሁላችንም ፍትህ ማለት አለብን። ፍትህ ለቴዲ ደመ ከልብ በመሆን የለበትም። ቴዲ ሁላችንም ድምጻችን እናሰማ። ቀልድ የለም እንዴ? አልበዛም እንዴ? በየቀኑ በየእለቱ እየሞቱ ዝም አይባልም። ፍትህ